ቺካጎ ከተማ በጨለማ ተወጣለች። የ1920ዎቹ ዓመታት ናቸው። ሕግ ጥሷል። ደም ፈሷል። ገንዘብ በውዞች ፋንታ ይፈሳሉ። ይህ ሁሉ የጀመረው ባንድ ሰው ነበር። ስሙም አል ካፖን ይባል ነበር። በዘመኑ ከፖሊስ በላይ የነበረ ማንም ሊነካ ያልቻለውና የማይበገር የወንጀል ንጉሥ ነው። ብዙዎችን ገሏል። ሀገርን ዘርፏል። ግን መኑ የተያዙ እርሱ ባልጠብቁት ወንጀል ነው። ይህ የአል ካፖን አስገራሚ ውድቀት ታሪክ ነው። እስከ ታሪካችን ፍጻሜ ድረስ አብራችን ቆዩ። አሜሪካ ታላቅ ማህበራዊ ሙከራ ውስጥ ነበረች። አልኮልንም ማግዳ ነበር። ግን ይህ ሕግ ሀገርን ሰላም ከማድረግ ይልቅ ለአንድ ሰው የኃይልና የሀብት ምንጭ ሆነ። ያ ሰውም አል ካፖን ነበር። አልፎንሶ ገብርኤል ካፖን ካፖን የተወለደው በኒውዮርክ ሲሆን በድህነት የተገኘ ልጅ ነው። ገና በልጅነቱም ስካርፌስ ወይም ደግሞ ጠበሳ ያለው ፊት የሚል ቅጥል ስም አገኘ። ወንጀልንም እንደ ስራ አይቶት ይሰራ ነበረ። በከተማውም የተለያዩ ወንጀሎችንም ይሰራ ነበር። ከአመቱ በፊት ታዋቂ የወንጀል አለቃ ጆኒ ቶሪዮ ወደ ቺካጎ ሲወስደው ካፖን በሕይወቱ ትልቅ ዕድል አገኘ። ጆኒ ቶሪዮ ማለት ዓለማችን ካፈራቻቸው ትላልቅ የወንጀል አለቆች መካከል አንዱ ነው። በ1920ዎቹ መጀመሪያ ላይ ቺካጎ በወንጀል ቡድኖች ተሞልታ ነበር። ቶሮዮን በ1925 ዓም በተደረገበት የግድያ ሙከራ ከተጎዳ በኋላ ስልጣኑን ለ26 ዓመቱ አል ካምፐን አስረከበ። ካምፐንን በታሪክ ውስጥ ከታዩ እጅግ በጣም ታዋቂ የወንጀል አለቆች መካከል አንዱ ሆኖ ተፈጠረ። ግዛቱም ተጀመረ። የካምፐን ንግድ ሞዴል ቀላልና ብላተኛ ነበር። ሕገወጥ አልኮሎችን በብዙ ምስጢር ፋብሪካዎች ማምረት፣ መላክና በቺካጎ የሚገኙ በሺዎች የሚቆጠሩ ድብቅ መጠጥ ቤቶችን መሸጥ ነበር። በቀን የሚያገኘው ገቢም ከ መቶ ሺህ ዶላር በላይ ነበር። በዛሬ ገንዘብ ስናሰለው በዓመት በሚሊዮን የሚቆጠሩ ዶላሮች ማለት ነው። የካፖንን ስኬት ያረጋገጠው ጥይት ሳይሆን ሙስና ነበር። በመንግሥት ውስጥ ያሉ ሰዎች ሁሉ ተገዝተውለታል። ከታችኛ የፖሊስ ደረጃ እስከ ከተማ አስተዳዳሪዎች ድረስ የገንዘብ ጥሪውን የሚመልሱለት ሰዎች ነበሩት። እሱ ወንጀለኛ ሳይሆን የከተማ ኃይል ስተው ተደርጎ ይወሰድ ነበር። በቅንጡ ይኖር ነበር። በቲያትር ቤቶች ሁሉ ልዩ መቀመጫ የሚሰጠው ነበር። እሱ ንጉስ ነበር። እናም ንጉስነቱን የሚቃወም ሁሉ መጥፋት ነበረበት። ካምፐን ግዛቱን ያስፋፋው በዘፈቀደ ግድያ ሳይሆን በጥንቃቄ በተዘጋጀ የጅምላ ግድያዎች ነበረ። የጸጥታ ሰዎችና የካምፐን የግል ጠባቂዎች ሁልጊዜ ከጎኑ ነበሩ። በግል ታስቆሞ የምትችለው ሰውም አልነበረም። በ1920ዎቹ መገባ መገባደጃ ላይ ካፖን በሰሜን ቺካጎ የነበሩትን የወንጀል ቡድኖች ባለቀው ባክስ ሞራን እየተመሩ ያሉትን ቡድኖች ሙሉ በሙሉ ማስወገድ ፈለገ። የካቲት 14 1999 ዓ.ም የቫለንታይን ቀን ነበር። የቫክስ ሞራን ሰባት ሰዎች በሰሜን ቺካጎ መጋዘን ውስጥ ተሰብስበው ነበር። የካፖን ሰዎች የፖሊስ ዩኒፎርም ለብሰው ወደ ስፍራው መጡ። የሞራን ሰዎችም የገቡት እውነተኛ ፖሊስ መስሏቸው በመተባበር ግድግዳውን ይዘው ተደግፈው ቆሙ። ከዚያም ፖሊስ መስሎ የመጡት የካፖን ሰዎች መሣሪያቸውን አውጥተው በሰባቱ ሰዎች ላይ ተኮሱ። ይህም ታይቶ የማይታወቅ ጭካኔ ነበር። አስክሬኖቹ ሲገኙ ቺካጎ ደነገጠች። ዓለም ሁሉ ይህንን ታላቅ እልቂት የፈጸመው ካፖን እንደሆነ ያውቅ ነበር። ነገር ግን ካፖን ፍሎሪዳ በሚገኘው መኖሪያ ቤቱ የሚዲያ ሰዎችን ጠርቶ ለጋዜጠኞች እየተናገረ ነበር። ተረጋግቷል። አልተጠረጠረም። ምንም አይነት ቀጥተኛ ማስረጃም አልተገኘም። የአል ካፖን ስም በጭካኔና የፍጽምነት ምልክት ሆኖ ቀረ። የቫለንታይን ቀን የተፈጸመው እልቂት የዩናይትድ ስቴትስ ፕሬዝዳንት የነበሩትን ሄርበርት ቱቨርን እጅግ አስቆጣ። ካምፐንን በማንኛውም ዋጋ የማስወገድ ትእዛዝም ተላለፈ። ነገር ግን በግድያ አልተቻለም ነበር። ወጣቱ የፌዴራል መርማሪ ኤልዮት ኔስ ከትንሽ ታማኝ ሰራተኞች ጋር በመሆን ዘ አንተቼበል ወይም ደግሞ የማይነኩት የተባለ ቡድን መሰረቱ። ስራቸውም ቺካጎ ውስጥ ያለውን ሙስና በመከላከል የካምፐንን የአልኮል ግዛት ማፍረስ ነበር። ይህ ኤልዮት የተባለ መርማሪ በካምፓኒ ወንጀል ስራዎች ላይ መረጃ ፈለገ። ነገር ግን ምንም አይነት መረጃ ሊያገኝ አልቻለም። ሰላም ሰላም ጋይስ እንዴት ናችሁ? እንደነዚህ ያሉ የወንጀል ታሪኮችን ይዘንላችሁ እየመጣ እንገኛለን። ከእናንተ የሚጠበቀው ሰብስክራይብ ማድረግ ነው። አሁን አንድ ደቂቃ ወስዳችሁ ሰብስክራይብ ታደርጋላችሁ። እስኪ እስኪ አአ እንደሱ አርጓ። የሕግ አስከባሪ አካላት አንድ ብላተኛ አቋራጭ መንገድ አገኙ። አል ካፖን ከህገ ወጥ ገቢው በዓመት በሚሊዮኖች ዶላር ያገኛል፣ ነገር ግን ለአሜሪካ መንግስት አንድም ሳንቲም ግብር አይከፍልም ነበር። ካፖን በ1920ዎቹ የነበረውን የገቢ ግብር ህግ ተጠቅመው በግብር ማጭበርበርና በህገ ወጥ የአልኮል ንግድ ክስ መሰረቱበት። ካፖንም በፍርድ ቤት ቆመ። በብዙ ወንጀሎች ተከሶ ከነበረ በኋላ በመጨረሻም የጥፋተኝነት ውሳኔ የተሰጠው ለገንዘብ ማጭበርበሩ ነው። እንደ አውሮፓውያን አቆጣጠር በ1931 ዓመተ ምህረት በ11 ዓመት እስራት ተፈረደበት። ይህ ውሳኔ ብዙዎችን አሳቀ። የወንጀል ንጉሥ የነበረው ካፖን በትንሽ ስህተት ታሰረ። ካፖን የእስር ጊዜውን የአልካትራዝ እስር ቤቱን ጨምሮ በከፍተኛ እስር ቤቶች ውስጥ አሳለፈ። የወንጀል ንጉሥ የነበረው ካፖን በእስር ቤት ውስጥ እየደበዘዘ ሄደ። በወጣትነቱ በነበረው ጤናማ ያልሆነ የአኗኗር ዘይቤ ምክንያት ሲልፈስ በተባለ በሽታ በጣም ተጎዳ። በመጨረሻም በ1939 ዓመተ ምህረት ከእስር ቤት ተለቀቀ። ቀሪውን ሕይወቱንም በከፍተኛ የአእምሮ መጎዳት ውስጥ አሳለፈ። የአል ካፖን ታሪክ የዘመናዊ የወንጀል ታሪክ ምልክት ሆኖ ቆይቷል። በኃይል በጭካኔና በሙስና ዓለምን የገዛ ሰው በማለት ሰው ሁሉ ይጠራዋል። በመጨረሻ የሥርዓቱ ሰለባ ሆነ በጥቂት ቆራጥ የፌዴራል ሠራተኞችና በደረቅ የግብር ህጎች። በእውነተኛ ወንጀል ዓለም ውስጥ የትኛው ወንጀል እንደሚጥል በፍጹም አታውቅም። ይህ ሰውዬ በዚህ ወንጀል ውስጥ ወድቆ ተገኛል። በቀጣይ እንድንሰራላችሁ የምትፈልጉትን ታሪክ ኮሜንት ላይ አስቀምጡልን። የዛሬ ታሪካችን ይህን ይመስል ነበር። ታሪኩን ከወደዳችሁት ላይክ፣ ሼር እንዲሁም እንዲህ ያለው ወንጀል ታሪኮችን ለመከታተል ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ድረስ ጤና